ያው በስልክ ሞቷል ብለው ሲነግራቸው ማለት ነው። ይህን ያደረገው ማ እንደሆነ እስካሁን አልታወቀም። መጨረሻ ላይ ግን የሚታወቅ ይሆናል ማለት ነው። እዚህ በጣም ደንግጣለች ቤዛ። አኪም ቤት ይለናት ነርስ ትለው፣ አይሆንም አላት። ምክንያቱም የሚከታተሏቸው ሰዎች ስላሉ ማለት ነው። ከዛ ገኒ ለገኒ ሉሊት ለገኒ ነገረቻት። ያው እንዳትነግሯ ብለው ነበረ ግን ሉሊት ነገረኛ እና እንትን ባያደለች አመላለሽ ያለች ነገር አመላለሽ ለገኒ ነግራታለች ማለት ነው። ገኒን በዛው በነገረችባት ሰዓት ናታ ቢኒ ስትል በጣም ነው የደነገጠችው፣ እና በዛው ወደቀች ማለት ነው። ስትገኝ ሉሊት ስትመጣ ቤዛ ና ጽ የሆነው ሉሊት ላይ አፈጠጡባት። ምክንያቱም ለገኒ አንቺ ነሽ የነገርሽ ብለው ማለት ነው። እና ቤዛም አትሄድም አክን ቤት ሲሄድ ስትባል አትሄድም አለች ማለት ነው። እና ታን አትሄድም አላት። ከዛም በኋላ ገኒ ታማለች ሲባል ደግሞ እንቲ ፈልከው ለምንድነው ስትለው የሚከታተሉ ሰዎች ስላሉ ነው ብሎ ነገራቸው ማለት ነው። ቤዛም ነው እንዲህ አለች እና ዝም አለች ማለት ነው እዚህ ጋር ገኔን ወጥቶ እያዋራት ነበር ነው። የገኔን ሳይሆን ያንትናን የእንትናን ሰዎች ቢኔን እንድንፈልጉት እያፈላለገ ነበር ማለት ነው። እየደዋወለ ማለት ነው። እሱም ናታንም የራሱ ሰው ታዘጋጅቷ ያለው እሱ ከፖሊሶች ጋር ነው የሚሰራው እና የአቶ ያፌትን ብቻውን እያወራ ነበረ። ላፕቶፕ ያየራይቶፕ እንትን እያለ የእሱ እንትን መጣ ማጋርደሩ መጣና እያወሩ እንዳሉ በር እየተቆረቆረ ነው። ምኑናቸ ነው አሳሙ እንደ አለችና እንትና ወረደች የፍራታ ማለት ነው። እዚህ ጋ ደግሞ ዴኒስ ወንድሟ ጋ እያወሩ ነበረ። የዴዚ እናት በጣም ሀይለኛ ናት ማለት ነው ያህ ወንድሟ ይህን ሰሞን ስኳር ቤት ሄዳ ስላገኘ ማለት ነው የጋሉ ልጅ ለገኔ እየነገረቻት ነው። ያሁ ወይኔ ለመንገድ ልኪ ጭንቀት እያለች ነበረ። ከዛ የዴዚ እናት ወንድሟን እያና፣ ቁጭ በል አዋራኝ ስትለው እሱም እሺ ምንድነው አለ፣ እና ቁጭ አለ። ከዛም በኋላ ልጅን ቷማን ብላ ስጠይቀው እናቱ ስለ ልጅቷ ማንነት ምንም አያገባሽም ብሎ ጥሏት ሄደ። ከዛም በኋላ ጥሏት ሄደ ማለት ነው። ምንድነው እናት ና የሚጠላት እያለች ልጃም ትነጋረቻል። ከዛ ፖሊሶች መጡና የፊትንና እንትንን ጋርደሮን ይዘውት ሄዱ ማለት ነው። የፎመጣችንን ምንድነው በልይት ተንኳኳኮ ነው አሰሙም እንዴ አከብቱም እንዴ ብላ እጽዎች እና የወጣ ሲስከር ፖሊሶች ናቸው ማለት ነው። ከዛ ይዘውት ሄዱና የፊትን የፊት ያፌት እኔ ምንም ነገር የማቀው ነገር የለም በማለት መልሱን ቃሉን ሰጥቶ ተመለሰ ማለት ነው። እና ፖሊሶች ላይ እንደውም ዝቶባቸው ነው እየመጣው ማለት ነው። ፖሊሶችም በነፍሱ እንድታመጣልን እንፈልጋለን ብለው እየነገሩት ነበረ ፖሊሶች ማለት ነው እና ም እዚጋ ጋ እያደዋወለች ነው። ምን እንደተፈጠረ ምንም አታቅም ማለት ነው። ኤፍዬ ከዛም በኋላ ቤኒጋ እንትናጋ ስትደውል ቤት ስትደውል እነናት አልጋ እስርጋቸው አይሰራም። ከዛ እንትናጋ ደወለች ና ቤት ሄደች ማለት ነው። ገኔ ጠይቃት ሄደች። ከዛ ምን ጠይቃት ግን ይቅርታ ምናምን እያለች ጠየቅቻል ማለት ነው። እዚ እንትና ነው ማለት ነው። ቢኒ አልሞተም ያው አይሞተም ማለት ነው። ምክንያቱም የጽፈቅለኛ ስለሆነ ያፈ ነው ግን እንትና ነው። አቤላ አውጥ ያለው አቤላ ነው የያዘው ማለት ነው። እና ያው በእንትና ሳቦ አቤላ እየተጠቀመ ነው ያው ጽናት የምታጋጅላቸው ማለት ነው። ውድ ቤተሰቦች እና በጣም ከባ ነው። ይህን ቪዲዮ ከወደዳችሁት እንግዲህ ላይክ ዋና ሸራን እንዳረሷት ቢኒ በቃ አቤላ እጀ ሰጠ ማለት ነው። እና ታን ጋ እየዛተ ነው ማለት ነው። እኔ ምን በማላውቀው ነገር ቆይ ማን ነው እንደዚህ ያደረገው እያለ እያሰበ ነው። እንትና ማለት ነው፣ ወይዘሮ አቶ ያፌት፣ አቶ ያፌት ነው ተፈታተነ ሰው ቁጭ እያለ ነበር። እና ማለት ነው ጽየም እዚህ ጋር ፍለጋ ወታ ነበረ፣ ፍቅረኛዋ ፍለጋ ወታ ነበረ ግን በምንም ተአምር ልታገኙ አልቻለችም ማለት ነው። ደክሞ ዙረው ዙረው ደከሙና ደከማቸው። ከዛም በኋላ ቤዛ ጊዜ ከዚህ በላይ መሄድ አልችልም አለች ቤዛ ማለት ነው። ከዛም ቤዛ ምንም ደክሞኛል፣ ቤዜ ግን ምንድን ነው የማረገው አብረብኛ አስረብኛል ቢንቢ እያለች እየጠየቀች አልነበረ ማለት ነው።